በማህበራዊ ሚዲያ በተጠራ ዘመቻ ድፍን ኢትዮጵያን ያዳረሰ ሰልፍ ተካሂዷል። የተፈራው አገር አቀፍ አድማንና ባለስልጣናቱን ያስደነገጠውን ሰልፍ የተመለከተውን ነገር የምላችሁ ይኖረኛል። በአንድ የመንግሥት ዩኒቨርሲቲ አሳዛኝ ነገር ተፈጥሯል። የዩኒቨርሲቲው አስደንጋጭ ክስተት ምንድን ነው? በርካቶችን ያሳዘነ ነው። ይህንንም እንዳስሳለን። ባለፈው ሳምንት በደቡብ አፍሪካ ጆሐንስበርግ ከተማ መውጫ ላይ አርባ የሚሆኑ ኢትዮጵያውያን በአንድ ቪላ ቤት ውስጥ እንደታገቱ ፖሊስ ደርሶ ታጋቾቹን ያስለቀቀ መሆኑ የሚታወስ ነው። ከዚህ ጉዳይ ጋር በተያያዘ የመሃል ከተማው እገታ እና ፖሊስ ያወጣውን ሚስጥርም የተመለከተ ነገርን አጋራችኋለሁ። ትላንቱን በፓርላማው በተካሄደ አንድ ወሳኝ ስብሰባ ላይ የባለሥልጣናቱ ጉድ ተዘርግፏል። ፓርላማው በአንድ እግሩ ቆመ ያሰኘና ባለሥልጣናቱ አደገኛ ንግድን እያከናወኑ ነው ስለተባለው ነገር የተሰማውንም አብራችሁን የቆያችሁ እንደሆነ አደምጣላችሁ ወደ ዝርዝር መረጃዎችን ነው የማሻገራቸው። በማኅበራዊ ሚዲያ ላይ በተጠራ ዘመቻ ድፍን ኢትዮጵያን ያዳረሰ ሰልፍ ተካሂዷል። ሰልፉ ከመሃል አዲስ አበባ አንስቶ በክልል ከተሞች በሚገኙ መንግሥታዊ ተቋማት ጭምር ለአጫጭር ደቂቃዎች የተካሄደ ነው። የሰልፉን መካሄድ አስመልክቶ በማኅበራዊ ትስስር ገጽ ላይ የተጋሩ መረጃዎች እንደሚያሳዩት በዚህ እውነት ላይ ቁጥራቸው በርከት ያሉ ሰልፈኞች መፈክር በመያዝ ተሳትፏል። የጤና ባለሙያዎች ናቸው። በበርካታ የኢትዮጵያ ከተሞች ድምፃቸውን እያሰሙት ጥያቄዎቻችን በአግባቡ ይመለሱ፣ ጥያቄዎቻችንን በጊዜ ካልመለሳችሁ የሥራ ማቆም እናደርጋለን ያሉ የጤና ባለሙያዎች በበርካታ ከተሞች ከሥራ ቦታቸው በመውጣት ድምፃቸውን አሰምተዋል። ሰልፉ በዋነኝነት ከአዲስ አበባ ጳውሎስ ሆስፒታል የጀመረ ሲሆን በመላው ኢትዮጵያ በሚገኙ መንግሥታዊ የጤና ተቋማትም ቀጥሎ ተካሂዷል። በተለያዩ የኢትዮጵያ አካባቢዎች የሚገኙ የጤና ባለሙያዎቹ የደሞዝ እና ሌሎች የጥቅማ ጥቅም ጥያቄዎቻቸው ምላሽ እንዲሰጣቸው በሚሰሩበት ሆስፒታልም በሰላማዊ መንገድ ጥያቄያችንን እናቀርባለን ብለው ነበረ። ይህንኑ ነው ያደረጉት። ከቀናት በፊት የጤና ባለሙያዎችን ጥያቄ በተመለከተ የጤና ሚኒስቴር የህዝብ ግንኙነትና ጤና ኮሚኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ በሰጡት ማብራሪያ በዚህ ወቅት ለመንግስት የጤና ባለሙያዎች የሚጨመር ደሞዝ አለመኖሩን ግን ደግሞ ቤት ለመስራት የሚያስችሉ ዕድሎችን ለማመቻቸት እንቅስቃሴ በመደረግ ላይ መሆኑን ነበር የተናገሩት። ሆኖም ሰልፍ የወጡ ሠራተኞች ቤት ከመስራት በፊት የሚቀድመው በልቶ ማደር ነው፣ እኛ ጥያቄያችን ህልውና ነው፣ ቤት መስራቱን ዳቦ ካገኘን በኋላ ይታሰብበታል፣ በቅድሚያ የደሞዝና የጥቅማ ጥቅም ጥያቄዎቻችን ሊመለሱልን ይገባል ነው ያሉት። ይህ ሰልፍ በመውጣት ድምፅ ለማሰማት የተደረገው እንቅስቃሴና የታየው አዝማሚያ በጤና ሚኒስቴር ባለሥልጣናት በኩል በመልካም የታየ አልሆነም። በሌሎች የመንግሥት ሆስፒታሎች ተመሳሳይ ዓይነት እንቅስቃሴዎች ሊደረጉ ይችላሉ ተብሎ በመገመቱ በጤና ሚኒስቴር የበላይ ኃላፊዎች በኩል ሌሎች ተቋማት ተመሳሳይ ዓይነት ሰልፍ እንዳይደረግ ጥብቅ ቁጥጥር እንዲያካሄዱ ትዕዛዝ ተላልፎላቸዋል ነው የተባለው። ካለፈው ወር አንስቶ በአገር አቀፍ ደረጃ አድማ እስከ ማካሄድ የሚደርስ ዘመቻ በመካሄድ ላይ ነው። ዘመቻው በማኅበራዊ ሚዲያ ላይ እየተከናወነ ያለ ሲሆን መንግሥት ለዚህ ዘመቻ ምላሽ ካልሰጠ ከበድ ያለ የሥራ ማቆም አድማ እንደሚደረግ መልእክት እየተላለፈለትም ይገኛል። በጤና ሚኒስትር በኩል ከቀናት በፊት ስለ ጉዳዩ የተሰጠው ምላሽ የሚያረካ ባለመሆኑ አሁን ጉዳዩ እንደተፈራው ወደ አድማ የመሄድ አዝማሚያ እየታየበትም ይገኛል። በአንዳንድ የጽሑፍ መልእክቶች መንግሥት በአንድ ሳምንት ጊዜ ውስጥ ቁርጥ ያለ ምላሽ የማይሰጥ ከሆነ ነገርየው ወደ አድማ የመቀየር እድሉ ሰፊ እንደሆነም እየተነገረ ነው። መንግሥት በበኩሉ ለሐኪሞች በዚህ ወቅት የሚጨምር ምንም አይነት ደመወዝ አይኖርም ብሏል። ሆኖም የጤና ሚኒስቴር የጤና ባለሙያዎችን ህይወት እያሻሽላል ያለውን አዲስ ዕቅድ ይፋ አድርጓል። የጤና ሚኒስቴር የሕዝብ ግንኙነት ጤና ኮሚኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ በሰጡት ማብራሪያ በቅርቡ የጤና ባለሙያውና ሠራተኛውን ያካተተ ጭማሪ እንደ ሀገር ተደርጓል። በቂ ላይሆን ይችላል ያለውን ጫና ታይቶ የማይጨምርበት ሁኔታ አይኖርም። ሆኖም በአጭር ጊዜ ይመለሳል ማለት አንችልም በመካከለኛ አሊያም በረጅም ጊዜ የሚታይ ጥያቄ ነው ብለዋል። ከዚህ ውጭ ግን ይህንን አጋጣሚ ጠልፎ ለሌላ ዓላማ ለማዋል በማኅበራዊ ሚዲያው ዘመቻ የጀመረ ጤና ባለሙያ ያልሆነ አካል አለ። እሱን አስረግጠን መናገር እንችላለን። እንዲህ አይነቱን የጤና ባለሙያዎቹም መለየትና ማጋለጥ አለባቸው ሲሉ የጤና ሚኒስቴር የህዝብ ግንኙነት ጤና ኮሚኒኬሽን ስራ አስፈጻሚው ዶክተር ተገኔ ረጋሳ ተናግረዋል። በጤና ሚኒስቴር ወገን የጤና ባለሙያዎችን ኑሮ ለማሻሻል የቤት መስሪያ ቦታና የገንዘብ ብድር አቅርቦት ላይ እድል ለማመቻቸት ጥረት በመደረግ ላይ ነው የሚል መልስ ቢሰጥም፣ ይህ ምላሽ ግን አጥጋቢ ሊሆን አልቻለም። የጤና ባለሙያዎቹ እኛ ከቤት በላይ በዚህ ሰዓት የሚያስፈልገን ዳቦ፣ ቅድሚያ የደሞዝና ጥቅማጥቅም ማሻሻያ ይደረግልን በማለት እየጠየቁ ነው። በሌላ ዜና በአንድ የመንግሥት ዩኒቨርሲቲ አሳዛኝ ነገር ተፈጥሯል። አንድ የግቢው ተማሪ የሆነ ወጣት በአሳዛኝ ሁናቴ ሕይወቱ አልፏል። ይህ ክስተት ከተፈጠረ በኋላ በርካቶች በተፈጠረባቸው የደህንነት ስጋት ከባድ ድንጋጤ ውስጥ ገብተዋል። ምን ነው የተባለው? የአርባ ምንጭ ዩኒቨርሲቲ ተማሪው ዶርም ውስጥ በአሳዛኝ ሁኔታ በስለት ተወግቶ ነው ሕይወቱ ያለፈው። ስለ ጉዳዩ ቃላቸውን የሰጡ የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ብሎክ ዘጠኝ የወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወግቶ በአሰቃቂ ሁኔታ መገደሉን ነው የገለጹት። ተማሪዎቹ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈን ትቶ ለተማሪዎቹ ደህንነት ዋስትና እንዲሰጥ አሳስበዋል። ተማሪዎች ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውን በአስተማማኝ ሁኔታ እንዲረጋገጥ ነው የጠየቁት። የአርባ ምንጭ ዩኒቨርሲቲ የተማሪው ግድያን አረጋግጦ የሐዘን መግለጫን ምሽቱን አውጥቷል። ዩኒቨርስቲው የሥነ ትምህርትና ሥነ ባሕሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ትላንት ጠዋት ሚያዝያ 28 ቀን 2017 ዓ ም ከፍተኛ ጉዳት ደርሶበታል ብሏል። ሕይወቱን ለማትረፍ በ40 ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል ላይ ሕይወቱ አልፏል ሲልም ገልጿል። ጥቃቱን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ ገልጾ የሕግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለሕዝብ ይፋ እንደሚያደርግም ቃል ገብቷል። ትላንቱን ከወደ ፓርላማው የተሰማው ነገር በርካቶችን ያነጋገረ ሆኗል። በፓርላማው በተካሄደ አንድ ወሳኝ ስብሰባ ላይ የባለሥልጣናቱ ጉድ ተዘርግፏልም ነው የተባለው። ከፍተኛ የመንግሥት ሹሞች እየተሳተፉበት ባለው አደገኛ የንግድ እንቅስቃሴ ዙሪያ የተሰማው ነገር ነው በርካቶችን ያነጋገረው ማዕድኖች ባሉበት ቦታ የክልልና የአካባቢው ባለስልጣናት በሕገ ወጥ የማዕድን ቁፋሩና ዝውውር ላይ እጃቸው በስፋት እንዳለበት ተገልጧል። ማዕድኖች በሚገኙባቸው ክልሎችና አካባቢዎች የተሰማሩ የጸጥታ ኃይሎች ሕገ ወጥ የማዕድን ቁፋሮ ዝውውርና ሽያጭ በክልሉ እንደዚሁም በአካባቢው ባለሥልጣናት እንደሚከናወን የጸጥታ ኃይሎች ቅሬታን አቅርበዋል ተብሏል። የገቢዎች ሚኒስቴር ዘጠኝ ወራቱን የሥራ አፈጻጸም ለመገምገም በተጠራው የቋሚ ኮሚቴ ስብሰባ ላይ የተገኙ አንድ የምክር ቤት አባል ሲናገሩ በጸጥታ ኃይሎች የሚያዙ ሕገ ወጦች ከክልልና ከአካባቢ ባለስልጣናት ጋር የጥቅም ትስስርና የስጋ ዝምድና ያላቸው በመሆኑ ሕገ ወጦቹ ሲያዙም በአመራሮቹ እንዲፈቱ ይደረጋል ብለዋል። ጉዳዩ አሳሳቢ ደረጃ ላይ መድረሱና በአገሪቱ ላይም የደህንነት ስጋት ወደ መደቀን እየተሸጋገረ ስለመሆኑ በቶሎ መላ እንዲበጅለትም ተጠይቋል። ይሁንና ይህ ባለስልጣናትን በስፋት ያሳተፈው የሕገ ወጥ ማዕድን ንግድ ጉዳይ አሁን በሱዳን እየተካሄደ ካለው ጦርነት ጋር ተሳስረው ሌላ መልክ መያዙም ተነግሯል። የሱዳን የእርስ በርስ ጦርነት ለኢትዮጵያ የወርቅ ዝርፊያ ምክንያት መሆኑ ነው የተዘገበው። የሱዳን የእርስ በርስ ጦርነት በሀገሪቱ በስፋት መቀጣጠሉን ተከትሎ በርካታ ስደተኞች ወደ ኢትዮጵያ በኒሻንጉል ጉሙዝ ክልል ኩምሩክ የሚባል ቦታ እየፈለሱ ነው። በዚህም ከፍተኛ የኢትዮጵያ የወርቅ ሀብት በኩምሩክ በኩል አድርጎ ወደ ሱዳን እየወጣ መሆኑ ነው የተነገረው። በዚሁ ህገ ወጥ የወርቅ ዝውውር ውስጥ የታጠቁ ኃይሎች፣ ስደተኞች፣ ሌሎች አካላትን በስፋት እየተሳተፉ መሆኑም ተመላክቷል። በተመሳሳይ መልኩ በትግራይ በኩልም ከፍተኛ ወርቅ ወደ ኤርትራ እየወጣ ነው የሚሉ ዜናዎች ሲሰራጩ የቆዩ ሲሆን በዚህ በኩልም ኤርትራ አጥብቃ ያስተባበለች መሆኑ የሚታወስ ነው። የሱዳን ስደተኞች አሁን ያለውን ሁኔታ ተከትሎ በኢትዮጵያ የቤንሻንጉል ጉሙዝ ወርቅ ላይ የራሱን የሆነ ጫና የሚያሳድር ድርጊትን እየፈጸሙ ነው መባሉ የተሰማ ሲሆን በኮርሞክ የስደተኞች እርዳታ እጦት ምክንያት ብዙ ሱዳናውያን ስደተኞች በኢኮኖሚ ድሃ በሆነው ነገር ግን በወርቅ ወደ በለጸገው አካባቢ በመሻገር በወርቅ ምርት ውስጥ እንዲገቡ ተገደዋል ነው የተባለው። ከኩርሙክ ወደ ቤኒሻንጉል ጉሙዝ ዋና ከተማ ሶሳ በሚወስደው መንገድ ላይ በሀገር ውስጥ ኢትዮጵያውያንና በውጭ ባለሀብቶች የተያዙ የወርቅ ማውጫ ቦታዎች ያሉ ሲሆን ሱዳናውያን በሚቆፍሩት የወርቅ ማዕድን አስር በመቶውን በመያዝ በኮሚሽን ይሰራሉ ተብሏል። ኢትዮጵያውያኑ ደግሞ ሰላሳ በመቶ ከፍተኛ ኮሚሽን እያገኙ እንደሚሰሩ ጭምር ነው የተነገረው። ተመልካቾች በመጨረሻም የመሀል ከተማውን እገታ የተመለከተውን ነገር ላጋራ ፖሊስ ሚስጥርን አወጥቷል። ጉዳዩ በጆሀንስበርግ የሆነ ነው። ባለፈው ሳምንት በደቡብ አፍሪካ ጆሀንስበርግ ከተማ መውጫ ላይ አርባ የሚሆኑ ኢትዮጵያውያን በአንድ ቪላ ቤት ውስጥ እንደታገቱ ፖሊስ ደርሶ ታጋቾቹን ያስለቀቀ መሆኑ የሚታወስ ነው። ታጋቾቹ በእስር ላይ እንዳሉ የታወቀው በቅኝት ላይ የነበሩ የደቡብ አፍሪካ ፖሊሶች ድምፅ በመስማታቸውም ነበር። በዚህም ተጨማሪ ፖሊስ ወደ አካባቢው እንደደረሰ እና ቤቱ ሲከፈትም አርባ ኢትዮጵያውያን በአንድ ቪላ ቤት ውስጥ ታግተው እንደተገኙ ተነግሯል። ፖሊስ በዕለቱ ጉዳዩን ለማጣራት ለታጋቾቹ ጥያቄዎችን ለማቅረብ ሙከራዎችን ቢያደርግም አንዳቸውም ታጋቾች የአካባቢውን ቋንቋ ወይም እንግሊዝኛን መናገር አለመቻላቸው ሁኔታውን አስቸጋሪ ያደረገበት ሁኔታ ስለ መፍጠሩም አስታውቋል። ሆኖም ሬዲዮ ፍራንስ ኢንተርናሽናል ባወጣው መረጃ የስደተኞቹ እገታ ከሰዎቹ ማዘዋወሪያ ክፍያ ጋር የተያያዘ መሆኑን አመላክቷል ታጋቾቹ ስደተኞች በዛምቢያ ማላዊ ና ሞዛምቢክ ጭምር አቆራርጠው ለተሻለ ህይወት ፍለጋ ደቡብ አፍሪካ የሚገቡ መሆኑን አመላክቶ ይሁንና የመጨረሻው ክፍያ ደቡብ አፍሪካ ከገቡ በኋላ መፈጸም የነበረበት መሆኑን ነው ያክለው ነገር ግን ክፍያው አለመፈጸሙ ለኢትዮጵያውያኑ ስደተኞች የደቡብ አፍሪካው ጆሃንስበርግ ቪላ ቤት እስር ምክንያት እንደሆነም መረጃው ጠቁሟል በፖሊስ ከእገታው ነጻ የወጡት ኢትዮጵያውያን ስደተኞች አሁን ስላሉበት ሁኔታ የተባለ ነገር የለም ይህ በእንዲህ እንዳለ ባለፈው የካቲት 2017 ዓ ምህረት በደቡብ ምስራቅ እስያዋ ሀገር ማንያማር የአደገኛ ወንጀለኞች ካምፕ ውስጥ የነበሩት ኢትዮጵያውያን መካከል የተወሰኑት ወደ ሀገራቸው የሚመለሱ መሆኑን የቢቢሲ ዘገባ አመላክቷል። ቢቢሲ አክሎም በእነዚህ ታጣቂዎች ታግተው ከሚገኙ 700 የሚሆኑ ኢትዮጵያውያን መካከል ሶስት መቶ የሚሆኑት በሁለት ሳምንታት ውስጥ ወደ ሀገራቸው ይመለሳሉ ተብሎ እንደሚጠበቅና እነዚሁ ስደተኞች ወደ ሀገራቸው የሚመለሱ ዘንድም ታዲያ ከማይናማር በቅድሚያ የግድ ታይላንድ መግባት እንደሚጠበቅባቸው ተነግረዋል። ስደተኞቹ ባላሰቡት መልኩ በታጣቂዎች እጅ ከገቡ በኋላ እዚያ ሆነው የደረሱልን ተማጽኖዎችን ሲያሰሙ እንደቆዩ የምታወቁት ነው ተመልካቾች።